በደቡብ ኢትዮጵያ ክልል ጌዲዮ ዞን ገደብ ወረዳ የተገነባው የንጹህ መጠጥ ውሃ ፕሮጀክት ተመርቋል። ፕሮጀክቱ በ134 ሚሊዮን ብር የተገነባ ሲሆን ከ51 ሺህ በላይ ዜጎችን ተጠቃሚ የሚያደርግ ነው። ፕሮጀክቱ ከመመረቁ አስቀድሞ ግን ማህበረሰቡ በውሃ ችግር ምክንያት በርካታ ስቃይን ማሳለፋቸውን ለጣቢያችን ተናግረዋል። የጉድጓድ ውሃ፣ የምንጭ ውሃ ዝም ብሎ በየቦታ በየጋሮ የደፈረሰ ውሃ ነበረ። የምንጠቀመው ድፍርስ ውሃ ነበረ የሚጠቀመው ይሄ እናቶችም ሲወልዱም የሚጠቀሙት ይሄ ነው ያለው ነው። ሌላ ነገር ምን አለ እንግዲህ ከጓሮ የምንጭ ውሃ እና የጉድጓድ ውሃ ነበረ የሚጠቀመው። በጣም ከፍተኛ ነበረ ውሃ ጥረቱ፣ በጣም በጋ በተለይ ክርምቱ የጉድጓድ ውሃም አለ፣ በጋ ለበጣም ከፍተኛ አይገኝም። በዚህ ማህበረሰቡ ውሃ ፍለጋ የተለያየ አካባቢዎች እየሄደ የጉድጓድ ውሃ ያልታክመ እየጠጣ ብዙ ጊዜ የተቸገረበት አካባቢ ነው ማለት ነው። አሁን የተሰራው የንጹህ መጠጥ ውሃ ፕሮጀክት ከፍተኛ ደስታ እንደፈጠረላቸው የሚናገሩት ነዋሪዎቹ የጓሮ ውሃ የምንጠቀም የነበርነውን አሁን የቧንቧ ውሃ እንድናገኝ ሆነናልም ይላሉ ምንም ውሃ አልነበረም ዛሬ እንግዲህ ያው ዛሬ ነገ ሲባል ያው ብዙ ጊዜ ቆይታ ዛሬ ውሃ አገኝተን ያው ደስ ብሎናል ዛሬ መቼም ለእኛ ለመጀመሪያ ጊዜ ውሃ በገደብ በቧንቧ ውሃ ለመጠቀም የበቃን ሰዎች ነን። ምክንያቱም ከዚህ በፊት ውሃ የሚባል ነገር በተፈጥሮ አልነበረም። በፍጹም በተፈጥሮ ማለት ይቻላል ምክን ውሃ ሞልቷል። የጉድጓድ ውሃ ነው የምንጠቀሙ በየጓሯችን ውሃ ነው። ቢቆፈል አንድ ሜትር ውሃ እንኳን አንድ ሜትር ከምናምን ነው ውሃ እዚህ ጋር የሚገኘው። ግን ውሃ እናገኘ እግዚአብሔር ይመስገን። ጥሩ ውሃ በየጓሯችን በየቤታችን አስገብተን አሁን ውሃ መጠጣት ጀምሮናል። ደስ ብሎናል። በጣም ደስተኞች ነን እኛ በጣም ደስ ብሎናል። አንደኛ ውሃ ክርምትም ሆነ በጋብ በብዛት እናገኛለን። በቂ ውሃ በየዕለቱ 24 ሰዓት የሚፈስ ውሃ ነው ማለት ነው። ስለዚህ በጣም ደስተኞች ነን። ልብስ እንታጠባለን፣ እንጠጣለን፣ ለሽንት ቤት እንጠቀማለን፣ ቤት ለማጠብ እንጠቀማለን፣ ለኩሸናም በብዛት እንጠቀማለን ብለን እናስባለን። በምረቃ ስነስርዓቱ ላይ መንግስት በሁሉም ክልሎችና ዞኖች የህብረተሰቡን የውሃ ተጠቃሚነት ለማረጋገጥ በከፍተኛ ትኩረት እየሰራ እንደሚገኝ የገለጹት የውሃን ኤነርጂ ሚኒስትሩ፣ ይህ እንዲሳካም ሁሉም ሊረባረብ ይገባል ብለዋል። ኢትዮጵያ ውስጥ በሁሉም ክልል ብናይ ወጥ የሆነ ሽፋን የለው። አንዳንዱ ክልል በጣም የተሻለ፣ አንዳንዱ ክልል በጣም ጥቅ ያለ፣ በክልል ደረጃም ከዞን ዞን የሚለያይ፣ ከዞንም በየወረዳው ልዩነት ያለው፣ ከወረዳም በየከተሞቹ ልዩነት ያለው እውነተኛ የሆነ ፍትሐዊ ጥያቄዎች ነበሩ። ይሄንን ነው በትልቅ ሁኔታ እንደ ሀገር የተሰራበት የሚገኘው የገደብ ከተማ የንጹህ መጠጥ ውሃ ጥያቄ ባለፉት ሰባት ዓመታት ከህብረተሰቡ ሲነሳ እንደነበር ያነሱት ደግሞ የገደብ ከተማ ከንቲባ ታሪኩ ሮቤ ሲሆኑ አሁን ላይ ያ ጥያቄ ምላሽ ማግኘቱን አስታውሰዋል። ለተለያዩ ለውሃ ወለድ በሽታ የተጋለጡ ማህበረሰቦቻችን እየተቸገርን የመጣንበት ከተማ ነው። ይህንን ደግሞ በዚህ ፕሮጀክት ምላሽ አግኝተናል። መሪ ፓርቲያችን የተጀመሩ ፕሮጀክቶች እንዲጠናቀቁ ከሚኒስቴር ከፌዴራል ጀምሮ በተቀመጠ አቅጣጫ መነሻ እኛም የጀመር ናቸው ዞኑም የጀመረውን ፕሮጀክት ባጠሩ ጊዜዎች እያለቁ እየሄዱ እንዳለ አንዱ ይህ ፕሮጀክት ምስክራችን ነው ማለት ነው።